ዚሆን ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋሉ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት። እግዚአብሔር ሆይ እናመሰግናለን። ዛሬም ደግሞ በቃልህ ተናገረኝ። ለዚህ ጉባኤ መልእክት አለ እንደተናገርከኝ ለወንድሞችም ለእህቶችም እንድትናገር ልባቸው እንዲከፈል በመልካም መሬት ላይ ቃልህ እንዲወድቅ መቶ ፍሬም እንዲያፈራ በኢየሱስ ክርስቶስ ስም እጸልያለሁ። የዘላለም አባት እግዚአብሔር ሆይ ሁሉን ላንተ አሳልፈን ሰጠን። ሕዝብህን የሚያስጨምቅ ሕዝብህን አእምሮ የሚጨመድን ማንኛውም የጠላት ፍላጻ በቃልህ ጉልበት የተበተነ እግዚአብሔር አንተ ትልቅ ነው የእግዚአብሔር መንፈስ ባለበት በዚያ አርነት አለ ተብሎ ተጽፏል። እግዚአብሔር አንተን እያወቅ ለአንተ እየኖር ከአንተ ጋር እየኖረ አእምሯችን መጨነቅ የለበትም። ዛሬ የቃልህ ጉልበት በዚህ ጉባኤ ይገለጥ፣ ኃይልህ ይለፍ። በአንደ በታችን ላይ ያስቀመጥከው የቃልህ እውነት በኢየሱስ ክርስቶስ ስም ይንቀሳቀስ። ማትሮፓንቻና ማጋንዶ ወገኖች በዘፍጥረት ላይ የእግዚአብሔር ቃል ሲናገር፣ እግዚአብሔር አብ ሰማይ ይሁን አለ፣ ሰማይ ሆነ፣ ምድር ይሁን አለ፣ ምድር ሆነ፣ ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር በቃሉ እየተናገረ ሁሉ ሆነ ይላል። የእግዚአብሔር ቃል ሲናገር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል። በውሃ ላይ ሰፎ ነበረ ለምን መሰላችሁ? እግዚአብሔር የብሱንና ውሃው ስላለየው ይሄ አሁን ዓለምን እያናወጠ ያለው ውሃ ገደብ አልተሰራለትም ነበር። አሸዋ ዙሪያውን አልነበረውም ነበር። ስለዚህ ኃይል ነበረው። ያንን ኃይል ይቆጣጠር የነበረው በውሃው ላይ ሰፎ የነበረው የእግዚአብሔር መንፈስ ነው። ጻጽንቷ ቁሞት ነበር። ለምን ውሃ ኃይል ስለነበረው ገደብ ስላልነበረ አሸዋን ገደብ አደረግኩልሽ አለ ባህሩም ሲናገር ኤርምያስ ምዕራፍ አምስት ላይ። ያ ገደብ ስላልተሰራ በውሃ ውስጥ ያለው ኃይል እንዳይንቀሳቀስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ዛሬም በሕይወታችን የሚያናውጠንን ኃይል በውስጣችን ያለው መንፈስ ቅዱስ በኢየሱስ ክርስቶስ ስም ጸጥ ያደርገዋል። የሚነቀለውን ይነቅለዋል የሚገለበጠውን ይገለበጠዋል። የሚወጣውን ያስወጣዋል። በሕይወታችን በአእምሯችን መረጋጋት ይሆናል። የእግዚአብሔር መንፈስ በሙላት ተንቀሳቀስ፣ በሙላት በዚህ ስፍራ እለፍ። ተቃለ ጀርባ ተንቀሳቀስ፣ ተቃለ ጀርባ ስራ። ሁሉን ላምታ አሳልፈን ሰጠን፣ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባል። እግዚአብሔር የተባረከ ይሁን። ዛሬ አብረን የምንመለከተው የእግዚአብሔር ቃል እግዚአብሔር የላከልን ቃል አትጨነቁ የሚል መልክት ነው። አንዳንድ ጊዜ ሰዎች ከአሁን ስላድርገዋችሁ ወይ ለሰዎች አውረታችሁት ራሱ አለቅ ያለ ነገር ካለ ዛሬ እግዚአብሔር በቃሉ ጉልበት ይነቅለዋል። አሜን፣ ይነቅለዋል። ምክንያቱም አእምሯችንን ሎድድ የሚያደርግ በቃ እንዳናርፍ ያደረገ የሚያስጨናንቀው ነገር ሁሉ እግዚአብሔር ያነሳው። እግዚአብሔር የተባረከው። አትጨነቁ፣ እግዚአብሔር አትጨነቁ ይለናል። አትጨነቁ፣ ምክንያቱም ብዙ የሚያስጨንቅ ነገር አለ። በዓለም ዙሪያ ላይ ራሳችን እንኳን አስበን አስበን አደለም፣ ሳናስብ እንኳን የሚያስጨንቅ ነገር አለ። እግዚአብሔር ዛሬ አትጨነቁ ይለናል። እግዚአብሔር የተባረከው አንደኛ ጴጥሮስ ምዕራፍ አምስት ላይ ጴጥሮስ ይህንን መልእክት የጻፈላቸው በተለይ አንደኛ ጴጥሮስ ምዕራፍ አንድ ላይ ስታነቡ ቁጥር አንድ እና ሁለት ላይ እንዲህ ይላል የኢየሱስ ክርስቶስ ሐዋርያ ጴጥሮስ፣ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ለብበሉ በጳንጦስና፣ በገላትያ፣ በቀጴዶቅያም፣ በእስያም በቢታንያ ያም ለተበተኑ መጻተኞች ያ ምን ላሉ ለተበተኑ በስደት ላይ ላሉ፣ በመከራ ውስጥ ላሉ ቅዱሳን የተጻፈ መልእክት ነው። ለተበተኑት የላከው መልእክት ነው እና ለእነዚህ ለተበተኑት በጭንቅ ውስጥ ላሉ፣ በመከራ ውስጥ ለሚያልፉ ለቅዱሳን ሐዋርያው ጴጥሮስ ምዕራፍ አምስት ላይ ሲደርስ እንዲህ አላቸው። እንግዲህ አላቸው በጊዜው ከፍ እንዲያደርጋቸው በራሱ አቆጣጠር ከፍ የሚያደርግ አምላክ ነው የምናመልከው። በራሱ አቆጣጠር በራሱ ጊዜ እግዚአብሔር የራሱ ሰዓት አቆጣጠር አለው። ለዚህ ነው ሰለሞን ምን አለ? በጊዜው ነገርን ሁሉ ውብ አድርጎ ሰራዋል። እግዚአብሔር የራሱ ሰዓት አቆጣጠር። አንዳንድ ጊዜ ተጨንቀን ተጠበን በቃ ብዙ ሞክረን ያላደረግነው ነገር ድንገት ሆኖ እናገኘዋለን። ለምን መሰላቸው የእግዚአብሔር ይሮስ የሆነው የእግዚአብሔር አቆጣጠር ኤግዛክት የሆነው የእግዚአብሔር ታይሚንግ ሲመጣ ሁሉ ቦታ ቦታውን ምን እንዲያደረገው ስንል